ሰላም ሰላም ውድ የሰሜን ሚካኤል ቤተሰቦች፣ እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ቤተሰቦቻችን እንኳን ለግንቦት ሃያ አንድ በዓል በሰላም አደረሳችሁ። በዚህ ዕለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ በድምቀት ከሚከበሩ በዓላት አንዱ የሆነውን የእመቤታችን የቅዱስ ድንግል ማርያምን በደብረ ምጥማቅ መገለጥና ሌሎችም ቅዱሳን የሚታሰቡበትን ታላቅን በዚህ ችለት አምላክን የለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጽ ታየች። የክርስትና እምነት ተከታዮች በሙሉ ይህንን ቀን ታላቅ ባለ አድርገው ያከብራሉ። እመቤታችን በልጇ የመለኮት ብርሃን የተጎናጸበ ስትሆን በዙሪያውም የመላእክት ሰራዊት፣ የመላእክት አለኮች በየማረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋሩዳትም ነበረ ሱራፌልም ማዕጠንታቸውን ይዘው ለንግስና ገናነት ይሰግዱ ነበር። በስግደታቸው አብ በሰማይ ሆኖ ተመለከተ እንዳንቺ ያለ አላገኘም አንድ ልጅም ልኮ ከአንቺ ሰው ሆነ እያሉ ያመሰግኗታል። በዚህች ዕለት የሰማይታትም በዚህች ዕለት ሰማይታትም በየማረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ ይሰግዱላታል። ከሁሉም ቀድሞ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። ባለንጀሮቹ ሰማይታትም ተከታትለው ይሰግዱለታል። ከእርሱ በኋላ ደግሞ በዱሪ ፈረስ የሚቀመጠው ቅዱስ መርቆሪዎስ ይመጣል። ከዚያም ሁሉም ሰማይታት በመከታተል መጥተው ይሰግዱላታል ምስጋናም ያቀርቡላታል። ከዚህ ባሻገር የጻድቃን ኅብረትም መጥተው በፊቷ ሰግደው ይመለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ ባንዱ ላይ እየተጫወቱ ይተቃቀፋሉ። ይህንን ያዩ የተሰበሰቡት ሁሉ በታላቅ ደስታ ይሞላሉ፣ በሰማይም እንዳሉ ይሰማቸዋል። እናትና አባታቸው የሞቱባቸው ወይም ደግሞ ከዘመዶቻቸው ከጓደኞቻቸው ማንን ማየት የሚፈልጉ ሁሉ ቅድስት ድንግል እመቤቴ ሆይ እገሌን አሳይኝ ብለው በሚለምኗት ጊዜ ቀድሞ በነበርበት መልኩ ታመጣቸዋለች። በተጨማሪም ማኅረባቸውን ወደላይ ሲወረውሩላት። የወደደችውን በእጇ ተቀብላ መልሳት ትጥልላቸዋለች። ጃን መሐረብ ለበረከት በየጥቂቱ ይካፈሉታል። ይህ ተአምራዊ መገለጥ አምስት ቀን ሙሉ በክርስቲያኖች በእስላሞችና በአረማውያን ሳይቀር ይታይ ነበር። ወደ የቤታቸው ለመሄድ ሲፈልጉም በፊቷ ሰግደው ይሰናበታታል። እርሷም ተባረካቸውና ይመለሳሉ። በእውነት ለእግዚአብሔር ምስጋና ይሆን። እኛንም አምላክን በወለደች በእመቤታችን በቅድስ ድንግል ማርያም አማላጅነት ይማርን። በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። በዚህች ዕለት የሚታሰቡ ሌሎች ቅዱሳን በዓላቶችም አሉ። የከበረ አባት አባ ያረፈበት ቀን ነው። ከልጅነቱ ጀምሮ የተጋዳይ የሆነ አባ አሮን ሶርያዊ ያረፈበት ቀን ነው። ከአሥራ ሁለቱ ደቂቀ የነቢያት አንዱ የሆነው ቅዱስ አሞጽም ነቢይ መታሰቢያ ነው። ይህ ታላቅ በዓል ስናከብር የእመቤታችን በረከትና ምልጃ እንለምናለን። መልካም በዓል ውድ ቤተሰቦቻችን፣ በዓሉን እንዴት ለማክበር እንዳቀዳችሁ በኮሜንታችሁ ላይ አስቀምጡልን። ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ይቆየል የሰኒ ዘሚካኤሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።